ይህ ልጅ በሆድሽ የተሸከምሽው ልጅ ያለ አባት ምንም ድምቀት የለው። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት እና እሱ መገኘት አለበት ነው ምልሽ። አለ አባትም ቢሆን ነገር የለም። ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም ካአሁን በኋላ። ከመቼው ፍርድ ቤት ምን አሮጣችሁ? እናት አባት እያለ ፍርድ ቤት ከእህቶቹን ጋር ብዙ አውርተናል። እነሱንም ደውዬላቸዋለሁ ይመጣሉ። እነጋሽም አሉ እና አብዬም አሉ። አንድ ላይ ሆነን እሱን ባለበት ማስተካከል ያለበትን ነገር ያስተካክላል። ታችም ወርዶ ይቅርታ የሚጠይቅሽም ከሆነ ይቅርታ ይጠይቃል። ምጥሽንም፣ ድካምሽንም፣ ህመምሽንም እናትነት ማለት ይሄ ነው ለካ ብሎ ያስታው ለማድረግ ነው። በምጥ ሰዓት ራሱ መገኘት አለበት ብዬ የመቀሰስሽ ነበረ። ይቅርታ አስጠይቅሽ ለምን እንዴት ያለች ደውዬለት ነበረ። እሱም ከልቡ ተጸጽቶ ብዙ እያለቀሰ ሲሆራ ነገር አለ ምናምን ብለሽኛል፣ ግን ደግሞ እኔ ያለፍኩበትን ሁኔታ ስለማቅና ያንን ነገር ውስጥ ኔ እንጃ መቀበል ስላልቻለ ነው ሩታዬ፣ ቅድም እኮ ማን እንደህናት፣ እውነት ለመናገር ሄርትናት ልክ ናቸው ብዬ ነው የማስበው ምክንያቱ ልጅ ካለ አባት ማደግ የለበትም። ስለዚህ መለየት የለባቸውም፣ እስከ ፍርድ ቤት ድረስ መሄድ የለባቸውም። ስለዚህ መታረቅ አለባቸው፣ ነገሮች ማስተካከል አለብን በማለት ለሩታ ተናግራለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች፣ እንዴት ናቸው? ሊደና ናቸው? የኔ ደናን እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት ይፈልጋለሁ የኔው ዶች ማለት ነው። እውነት ለመናገር ደስ ብሎኛል። እንግዲህ ሩታና አርብሽ በእርግጠኝነት ይታረቃሉ ብዬ አስባለሁ። አንዳንዴ የአርብሽ ድርጊት እኮ በጣም ነው የሚያናደው ቤተሰብ ማለት ነው። እውነት ከሩታ ጋር መታረቅ ቢፈልግ ነገሮችን ማስተካከል ቢፈልግ ኖሮ ከቺ ካያ ሜዳ ጋር እንደዚህ ድርጊት አያደርጉም ነበረ። ብቻ የአርብሽ ሁኔታ ግራ ያጋባል ጋይስ። ስለዚህ ሩታ ደግሞ በቃ ይህን ድርጊት የእሱን ድርጊት አይታ ነው ሩታ በዚህ ልክ መጨከን የቻለች ማለት ነውና፣ አንዳንዴ ደግሞ ሩታ ላይም መጫን ጥሩ ነው ብዬ አላስበው። ለምን ሩታ ልክናት ብዬ ነው ማስበው ማኑም የነሱ መላየት አይፈልግም። የአርብሽ ድርጊት ደግሞ ሩታን ትዳሩ የሚፈልግ ኖሮ ለምንድ ነው ከች ሀላሌ ሀላል የሴት ዮጋ የሚሄደው ብዬም አሰብኩ። አንዳንዴ ግራ ያገባ አረብሽ፣ የእውነት ትዳሩን ይፈልጋሉ ወይ? ለምንድ ነው ሚስቶር ጉዞና በዚህ ሁኔታ ይሄዳል እያልኩ ነበር በውስጤ ማለት ነው። እና ብቻ ግራ ያጋባ ነገሩን ካስተካከል ይታረቃሉ ብዬ አስባለሁ። ሁሉም የሁለቱም መላየት የሚፈልግ ሰው የለም፣ በርግ ከሴጥን ውጭ ማለት ነው። አንዳንዴ የእነሱ መላየት የሚፈልግ ሰው አለ። የእኛ ደግሞ ትክክለኛ የነሱ ወዳጅ ከሆን ይው ሁላችንም የእነሱ መታረቅ ነው የምንፈልገው እውነቱን ለመናገር ይው አርብሽ፣ በቃ እኔ እንጃ አንዳንዴ አስመስሎ ነው እንጂ ይቅርታ የሚጠይቀው ከልብ አይደለም። ቤተሰብ ከድርጊቱ ሲታዩ ማለት ነው እኔ እንጃ ይቅርታ ልብ የለው ማርብሽ ማለት ነው። እና አሁን መልሽ ይህ ነገር አላደርግም ይላል መልሶ ወደዛ ነው የሚሄዶ። ገባችሁ ሩታ አሁን በጣም በቃ ለትዳር የምትሆን ንግግሯ ሱዊት ስማርት የሆነች ሴት ናት። እውነቴ ነው ምላችሁ። በቃ ወንድ ልጅ ለትዳር ካልበሰለ በጣም ከባድ ነው። ሩታ ደግሞ እንደዚህ አይነት ሆና እኔ ውርጉዞኝ ከኔጋ ያለውን የልኝ ባሌ እኔ ልጄንም እስከ አምስት አመት ድረስ አላሳይም፣ ግን እንደዛ ሰው አይደለም ብላለች። እኔ ውርጉዞኝ ከኔ ጋር ምንም ነገር አላደረግም እንደባል ምንም ነገር ከጎን ያልሆነም አሁን እኮ ከወለርኩ በኋላም እንኳን ልጄን አልሰጠውም ካልኩ ማፍቴ ነው፣ ግን እንደዛ አላደርጉም እያለች ነበረች ሩታዬ ማለት ነው። እና አንዳንዴ ደግሞ የቤተሰቦቹን ምክር ይጠቅመናል ታቃላቸው አይደለ የሩታ እናትም ቷ ልክ ናቸው ብየ ነው ማስቦ እኛም ሩታ ሆነን ለመናገር እቷ እንዳለችው ውስጧ ንጹህ ነው። የሩታ ውስጥ ውስጧ ንጹህ ነው፣ ግን ኢሊ አለባት ልክ እንደኔ እያለች ነበረች ኤቷ ማለት ነው። ና ተንኮል የላትም እሊ ነው ያላት እንጂ ውስጧ ምንም ነገር የላትም፣ እያለች ነበረች ሩታ። እንግዲህ የእኛ ተመልካይና እና ቃል ለሩታ እንዴት ሆና በቃ በዚህ እርጉዝ ሆና ከባድን ጊዜን አሳልፋለች፣ ብቻውም ማለት ነው እና በዛ ሰዓት ግን አርብሽ አንድ ቀን ምን አማረሽ ምን ላደርግልሽ ብሎ አንድ ቀን ከጎና ሆኖ እኔ አይቼም ማላውቅም፣ በርግጥ ስለዚህ ይከብዳል። በሩታ ቦታ ሆነን ብናይ ነገሮቹ ይከብዳል። ግን ሩታ ግን ለእኔ ጀግና ሴት ናት ብዬ ነው ማስበው። ምክንያቱ ወንድ ልጅ ለሚስቱ ካላሰበ በጣም ከባድ ነው። አወልዳ ብቻን ይሄ ሁሉ አሳልፋ ነገ እሷ ወልዳ ልጅ አባት ነው ሲባል በጣም ያሳፍራል። እውነት ለመናገር ስለዚህ አንዳንዴ ሩታ ልክ ናት ብዬ ነው የማስበው። ቤተሰብ ማለት ነው አንዳንዴ እያረሽ የሚያደርገው ድርጊትን አያቸው አደለ፣ በጣም ነው የሚደብሮ። ትዳር የሚፈልግ ሰው አይመስለኝም። ግን ይቅርታው እንኳን ቢጠይቅ ከልብ አይመስለኝም። ሰው ሰው ገፋፍቶ ነው እንጂ ይቅርታ የሚያስጠይቀው ሰው እንጂ ከልብ ተጸጽቶ ይቅርታ የሚጠይቅ አይመስለኝም። ሩታ ለዛ ነው በሱ የጨከነች እንጂ አርብሽን ጠልታ አይደለም። ለመናገር ስለዚህ እንግዲህ ይታረቃሉ ብዬ አስባለሁ። ቤተሰብ ሁላችሁንም እነሱ መታረቅ ነው የምንፈልገው። እነሱ መለያየት ማንም አይፈልጉም። ገባችሁ ልጅ ደግሞ እናት እንዳለች የሩታ እናት እንዳለች እንግዲህ ልጅ ካለ አባት ማደግ ከባድ ነው። ከልጅ ማደግ ካለ አባት ማደግ የለበትም። ስለዚህ በቃ ሩታም ደግሞ ው ነገሮቹ የሚስተካከል ከሆነ ችግር የለውም። ከእናንተ ቃል አልወጣም እያለች የነበረች ሩታ ለእናቷም ለየቷም እንደዛ ከእናንተ ቃል አልወጣም እና ያለው ነገሮቹን እያለች ነበር። እሺ ያስበበታለሁ እያለችው እኛም ደግሞ እስከ ፊቺ ድረስ እንዳይሄዱ ማንም አይፈልጉም እውነት ለመናገር የሁለቱም መታረቅ የሁለቱም አንድ መሆን አንድ ሆኖ አንድ ላይ ልጇቸው ሲያሳድጉ ነው እኛ የምንፈልገ እውነት ለመናገር ስለዚህ በቅርብ ይታረቃለሁ ብዬ ተስፋ አደርጋለሁ አሩሽም እንግዲህ አሁንም ያደርገው ስራውን አቁሞ ወደ እርትዳሩ ወደ ሚስቱ እንደሚመለስ ተጸጽቶም ደግሞ ጎንበስ ብሎ ሩታ ይቅርታ እንደሚጠይ እንደሚጠይቅ እርግጠኛ ነኝ። እንግዲህ ለሁሉም ነገር በእርግጠኝነት ይታረቃሉ ብዬ አስባለሁ። አንዳንዴ የው የአረብሽ ድርጊት በጣም ነው የሚያናድዶ። በቃ ከልጅቷ ጋር የሚያደርገው ስራ በጣም ነው የሚያናድዶ። ብቻ ይሁን፣ ያው በመሃላቸው ልጅ ስላለ መቼም ሰው ባልጃ ይጨክን ነው አደለ። ሩታም ለዛ ነው እንግዲህ ከቤተሰቦቿ ቃል አልወጣም፣ ከእናንተ ቃል አልወጣም አያለው ነገሮች ምስተካከል ከሆነ እሺ ብላለች ሩታ ማለት ነው። እና ሩታ ያለችው ትክክል ነው። አሁን ችግሩ ምንድን ነው ሩታ ጋ? ሩታ እኮ ያለችው ቤተሰብ ጋ ናት ቤተሰቦች ማል ላይ ቤተሰቦች ማሉ ቤተሰቦች ጋ ናት። ስለዚህ ሩታ ላይ ው ነገሩ እያለው አርብሽ ላይ ማጭጫና ጫና ማድረግ ነው እንጂ ሩታ ጋር ምንም ነገር የለም። ሩታ ከቤተሰቦቿ ጋር ነው ቁጭ ያለች ያለችው። ከመጣች ጀምረ ስለሷ ምንም ነገር አላወራንም እንግዲህ አሁን ነው ጠይቆ ያለች ነበረች እህቷ እናት እዩም እንግዲህ እረፍትም ወስዳለች። አሁን ደካክሟታል ሩታ። ፊቷ ያስታውቃል፣ ቤተሰብ ማለት ነው እና ስለዚህ ልትወልድ የደረሰች ነው ይመስለኛል። በፊቷ ፊቷን አይታችሁ ትረዳላችሁ ብዬ አስባለሁ። እንግዲህ ሳትወልዳ በፊት ይታረቁ በሚጥሽ የመጣበት ሰዓት እሱ ከአንጅ ጎን መሆን አለበት። እናትነት ምን አይነት አባትነት ምን አይነት እንደሆነ ማየት አለበት እያሉ ነበረ። እንግዲህ እግዚአብሔር ካለ ይታረቃሉ ብዬ አስባለሁ። እንግዲህ እግዚአብሔር ይርዳል። ለማንኛውም ደስ ብሎኛል ሩታዬ ዛሬ ፏ ብትን ብላ ስለመጣች ስለዚህ እንግዲህ አላቅም ብቻ ቤተሰብ ያሮች ነገር ግራ ያጋባል። ስራው በጣም ነው የሚደብረው። ፈጣሪ ወደ ራሱ የመለስ ነው የሚባለው። ምን ይባላል፣ ተመክሮ ተመክሮ የሰው ልጅ አይመለሰውም። ና ከዚህ አይነት ስራ ቢወጣ ከሚስቱ ጋር ቢሆን፣ ጥሩ ጊዜ ቢያሳልፍ ግን ይጸጸታል። ይሄ ልጅ ከተወለደ በኋላ ይጸጸታል። እኔ እኮ እርጉዝ የሆንሽ ጊዜ እኮ ከአንቺ ጋር አላሳለፍኩም። ይሄ ልጅ እንኳን ቢወለድ ይጸጸታል ብዬ ያስባል። አላቅም ብቻ እንግዲህ እና ያለን እስኪ መጨረሻው ምን እንደሚሆን